ስምዓብ ወወልድ ወመንፈስ ቅዱስ አዶ አምላክ አሜን። ከአንባ በቀር ምን አተረፍን? በተለያየ የኑሮ ሁኔታ ሆናችሁ በመላው ዓለም የምትገኙ ኦርቶዶክሳውያን ወገኖቻችን በሙሉ ከሎ አስቀድሞ በአምላካችን እና በመድኃኒታችን በኢየሱስ ክርስቶስ ሰላም ፍጹም የሆነ ሰላምታ እናቀርብላችኋለን።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 ከጣይማ ዓለም ርቀው በየዋሻው ዘግተው ለሀገርና ለሕዝብ የሚጸልዩትን አባቶች በአሰቃቂ ሁኔታ መግደል ሌሎችንም አግቶ ማጋዝ የሰሞኑ እንደ አዲስ አጀንዳ በመሆኑ ሀዘናችን የመረራ አድርጎታል። የመከራውን አሰቃቂነት ነቢየ እግዚአብሔር ዳዊት ሲገልጥ አይኖቼ በመከራ ፈዘዙ፣ አቤቱ ሁልጊዜ ወደ አንተ እጩሃለሁ እጆችን ወደ አንተ ዘረጋው! ይህ የቅዱስ ዳዊት መዝሙር የኢትዮጵያውያን መዝሙር ይሆን ዘንድ አብረን እንመልከተው። በሌላኛው መዝሙሩ ዳዊት ሰቆቃውን ሲገልጽ ማረን አቤቱ ማረን ንቀትን እጅግ ጠግበናልና የባለጠጎች ስድብና የትዕቢተኞች ንቀት ነፍሳችን እጅግ አጠገባት መዝሙር መቶ ሀያ ሶስት እያለ የተማይጽኖ ዝማሬውን ያስከትላል። የዚህ ዘመን የኢትዮጵያ ነገር እንባ ባህር ሆኖ ሰው ቢያሰጥም ደም ጎርፍ ሆኖ ሰው ጠራርጎ ቢወስድ የሚሰማ ጆሮ የሚያይ ዓይንና የሚያስተውል አይምሮ የለም ብንል ተገቢነት ያለው አባባል ነው።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 ነገር ግን ደግሞ ያጡ የነጡ ድሆችና በቪላዋ የታረዱ በሰይፍ የተሰየፉ ህፃናትን ደም ሲመለከቱ ልባቸው በደስታ የሚፈካ መሪዎች ባሉበት ሀገር የመነኑ ሰዎች መታረድ፣ አዛውንት መምራንን አፍኖ መውሰድ ምን ሊነግረን ይችላል? ሰው በግፈኞች እያለቀ እየሰማና እየተመለከተ በደስታ ችግኝ ተከላይ የሚወጣ ግን ደግሞ ሰዎች ታረቁ ሲባል ነጠላ ዘግዝቆ የሚያለቅስ ክፉ መንፈስ በተጠናወጠው የፖለቲካ ስሪት የሰራ አካል ባለበት ሀገር ይህ ለምን ሆነ ብሎ ከመናገርና ከመጠየቅ ይልቅ ይህ የሚቀየርበትን መንገድ ማፈላለግ ነው ቁም ነገሩ። ለዚህ ደግሞ ተግባራዊ ምላሽ ለመስጠት ሁሉም ኢትዮጵያዊ መተባበር አለበት። ብዙ ጊዜ ቤተክርስቲያን አትናገርም የሚል አባባል ሚዛን ደፊ ሆኖ አይታይም። ምን ስንናገርና ማን ሲናገር ነው የምንሰማው የሚለው ጥያቄ መመለስ አለበት። ከዚህ ተነስተን ቤተክርስቲያንስ ማን ናት ብለን ብንጠይቅ፣ ቤተክርስቲያን የምትባለዋ ከፓትርያርክ እስከ ተራመመን ያሉት አባላት በሙሉ ናቸው የሚል መልስ እናገኛለን።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 ስለዚህ እንደ ነቢዩ ኤርሚያስ ዛሬ እንዲህ እናለቅሳለን። አባቶቻቸው ዘመን ያደረጉትን በደል ነቢዩ ኤርሚያስ የደም እንባ አስለቅሶታል። በዚያ ዘመን በደል ኤርሚያስ እየተንሰቀሰቀ የተናገረው አሁን እኛ ለመጻፍ እንኳን ሞራል ያንሰናል። ምክንያቱም ኤርሚያስ የዛሬ ሶስት ሺህ ዘመን የተናገረው አሁንም በእኛ ይቷ ኢትዮጵያ እየተደረገ ስለሆነ ነው። ነቢዩ እንባውን እያነባ የተናገረው እኛ እያለቀስን እንመልከተው ተወቅተው ስለሞቱ ስለ ሕዝብ የሴት ልጆች ሰዎች ሌሊትና ቀን አልቅሱ። አለቅስ ዘንድ ራሴ ውሃ አይኔም የንባ ምንጭ በሆነልኝ። ስለታረዱ ወገኖች ቀንና ሌሊት አለቅስ ዘንድ ምነው ራሴ የውሃ ምንጭ በሆነ፣ ምነው አይኖች የንባ መጉረፊያ በሆኑልኝ ይላል። በሌላው አዲስ ትርጉም ነቢዩ እንዲህ ያነባበትን ምክንያት በተሰበረ ልብ በምሬቱ ኖ ይናገራል ከህዝቡ ክፋት የተነሳ ብቸኛ ሆኖ ሰው እያለ ከሰው ርቆ ለመኖር ምርር ብሎ እያለቀሰ መጠለያ ፍለጋ ሲንከራተት እንመለከታለን። ከዚህም ጋር አመንዝራና ክፉ ነገረኛ፣ ነውረኛ ትውልድ ጋር ከመኖር በምድረ በዳ ተንከራትቼ ከአውሬ ጋር በበረሃ ብኖር እመርጣለሁ። ዛሬስ የእኛ ምርጫ ምን ሊሆን ይችላል?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 በወንድሞቻችሁም አትተማመኑ። ሰው ሁሉ ባልንጀራውን ያታልላል በእውነትም አይናገርም። ሐሰት መናሐሰትን መናገርንም ምላሳቸው ተምሯል። ክፉን ለማድረግ ይደክማሉ። ከዛሬ ሦስት ሺህ ዓመት በፊት የተፈጸመ እና የተነገረ ታሪክ ዛሬ ላይ ምን ይጠቅማል የሚል ጥያቄ አይጠፋም ይሆናል። የእኛ መልስ ደግሞ ዛሬ ከዛሬ አራት ኪሎ እየተደረገ አይደለምን?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 መልሱ ለሰላሳ ሁሉ የሚወዱትን እንጂ እውነቱን ሳይነግርህ የሚውለው በስራ ሌት ሲተረጎም የማይችል የቅዠት ነገር አይደለምን? አንተን የሚያወራህ የራሱን የውሸት ስራ ከሰራ በኋላ አይደለምን? ለዚህ ሁሉ ከወዳጁ ጠይጠንቀቅ የተባለው ሲያብራራው ወንድም ሁሉ ያሰናክላልና ባልንጀራም ሁሉ ያማልና፣ እናንተ ሁላችሁ ከባልንጀሮቻችሁ ተጠንቀቁ።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 አይደረግም ብሎ ሊከራከር የሚችል አለ? ይህስ ያላስለቀሰ ምን ያስለቅሳል? ኧረ በቃን ወገኖቼ፣ ኧረ ይብቃን ወገኖቼ፣ ሁላችን እንተባበር። የደጋጎች አባቶቻችን አምላክ በሰማይትነት ያረፉትን ገዳማውያንን አብ ገዳማውያን አበውን በሃይማኖታቸው ምክንያት የሞቱ የሞት ጽዋ የተጎነጩት ካህናትን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 እናታችን የቅድስት ድንግል ማርያም ጸሎትና አማላጅነት አይለየን። ወስብሐት ለእግዚአብሔር።